የብልጽግናው አገዛዝ በአማራ ላይ የፈጸመውን ወረራ ለመቀልበስ እና ከሕልውና ስጋቱ ለመታደግ ጫካ የገባው የአማራ ፋኖ ትግሉን አጠናክሮ ቀጥሏል። በመላው ግዛቶች ከፋሽስታዊ ስርዓቱ የሚያደርገው ትንቅንቅ በድል እየገሰገሰ ነው። የአማራ ፋኖ የክተት ጥሪ አቅርቧል። ትግሉ የሁሉም ነው ተብሏል። በቆይታችን ትሰሙታላቸው። የአብይ አህመድ ሰራዊት እርስ በርሱ መታኮሱንና በርካቶችን መሞታቸውን በተመለከተ መረጃዎችን ይዘናል። ፋኖ በከባድ መሳሪያ ጥቃት ማድረሱም ተሰምቷል። ታዳምጡታላቸው። በጎንደር ቀጠናም የአማራ ብልጽግና ኃይል ተንዶ ከነ ከባድ መሳሪያው ፋኖን ተቀላቅሏል። የመረጃችን አካል ነው። ብልጽግናን በፍርሃት ስላር በደበደው ክርስቲያን ታደለም የምናስደምጣችሁ መረጃዎች አሉ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን የቴሌግራም ቻናል ተቀላቀሉን። የአገዛዙ ኃይል እርስ በርሱ መታኮሱን ቀጥሏል። የአማራ ህዝብ የህልውና ትግሉን ከጀመረበት ጊዜ ጀምሮ የብልጽግናው ቅልብ ሰራዊት ህዝባዊ ጦርነቱን ማሸነፍ እንደተሳነው እየተነገረ ነው። የአገዛዙ ኃይል እየፈረሰ እንደሆነም እየተነገረ ነው። ባለፉት የትግል ጊዜያት በርካታ የሰራዊት አባላት ከመንግስት ወታደራዊ ካምፖች በመውጣት ፋኖን እየተቀላቀሉ ቆይተዋል። የፋኖ መዋቅርም ወደ ቤተሰቦቻቸው መቀላቀል ለሚፈልጉ የሰራዊት አባላት መንገዶችን አመቻችቶ በመላክ ስነ ምግባር ያለው ወታደር መሆኑን አስመስክሯል። ከዚህም በተጨማሪ በፋኖ ሽንፈ በደረሰባቸው ቁጥር ጣት እየተቀሳሰሩ የሚታኮሱ ወታደሮችና አዛዦች ቁጥር ቀላል አይደለም። ብዙዎቹም የበላይ አዛዦቻቸው ላይ እርምጃ በመውሰድ ከነትጥቃቸው እውነተኛውን የህዝብ አለኝታ እየተቀላቀሉ ነው። አገዛዙም ይህንን ለማስቆም በተለይም የአማራ ተወላጆችን ስምሪት በመቀየርና የቁም እስረኛ በማድረግ ቢሞክርም ውጤታማ ሊሆንለት አልቻለም። በደቡብና በኦሮሞ ተወላጆች ዘንድም እንዲህ ያለው የእርስ በርስ መታኮስና በተናጠልና በቡድን የመክዳት ተግባር ተጠናክሮ እንደቀጠለ ይነገራል። የእርስ በርሱ ተኩስ በውስጥ ብቻ ሳይሆን በተለያዩ የጥምር ጦር አሃዶች ውስጥም እንደሆነ ታውቋል። መደበኛ ፖሊሱ ከሚሊሻ አድማ ብተናው ከመከላከያ ጋር እየተታኮሰ ነው። የብአዴንን የጸጥታ መዋቅር ፊት ለፊት አሰልፎ ለማዋጋት የሞከረው መከላከያ ሰራዊቱ በተደጋጋሚ አፈሙዝ እንደዞረበትም ይነገራል። የእርስ በእርስ ውጊያው ሲቀጥል በጎጃም ቀጠና ቻግኒ ከተማ የአገዛዙ ሚሊሻ ከአለቆቹ ጋር እንደተታኮሰ ታውቋል። ከሰሞኑ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ሶስተኛው ጎጃም አገው ምድር ክፍለ ጦር ጀግኖች ዳንግላ ላይ በሰሩ ድንቅ ኦፕሬሽን በደረሰበት ከፍተኛ ምት የተደናገጠውና ጊሳ ላይ ሰፍሮ የነበረውን ኃይል በትንትኑ መውጣቱ ይታወቃል። ከተበታተነው ኃይል መካከል ወደ ቻግኒ ፈርጥጦ የሄደው የጓንጓና የቻግኒ ሚሊሻና ፖሊስ ተመልሳቸው ሂዱ ተብለው በአለቆቻቸው ትእዛዝ ቢሰጣቸውም አንሄድም ላንመለስ ድንጋይ ወርውረን ነው የመጣን በሚል አለመግባባት ተፈጥሮ ከፍተኛ ተኩስ ቻግኒ ላይ እንደነበር ተነግሯል። በተኩሱም ሁለት ሚሊሻ ወዲያውኑ ሲሞት አራት ሚሊሻዎች መቁሰላቸውን የጎጃ ማገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ገልጿል። ክፍለ ጦሩ በዛሬው ዕለትም በዘሪሁን 13 መሳሪያ በፈጸመው ጥቃት ታላቅ ጀብድ መስራቱን አሳውቋል። የአገዛዙ ኃይል ከኮሶበር በመነሳት ወደ አምቢሲ መገንጠያ በመጓዝ ላይ ያለ ጀግኖቹ ፋኖች በደፈጣ በዘሪሁን 13 አንድ የብልጽግናን ኦራል በመምታት ገልብጠውታል። በአገዛዙ ኃይል ላይም ከፍተኛ ጉዳት ያደረሱ ሲሆን፣ ድንገተኛ ምቱ ያስበረገገው ቅሪቱ የአብይ አህመድ ጦር እግሬ አውጪኝ ብሎ እንደፈረጠጠ ተሰምቷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ሁለተኛ ተፈራዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ለሁሉም ወታደራዊ ስልጠና ለወሰዱ ምልሶች ጥሪ አድርጓል። አማራ በታሪክ ጀምሮ ያልጨረሰውን የትግል ምዕራፍ የለም፣ አባቶቻችን ብዙ ጥበብን፣ ጽናትን፣ አይበገሪነትን አስተምረውን አልፈዋል ያለው ብርጌዱ፣ እኛም የአባቶቻችንን ፈለግ ተከትለን በጥበብ በጽናትና በአሸናፊነት መንገድ የጀመርነውን የአማራን ህዝብ ከመጥፋት የህሉና አደጋ የማዳን ጦርነት ሂደት በማይታመን ፍጥነት ወደፊት እየገሰገሰ በጠላት ላይ የበላይነት በመውሰድ ዳር ለማድረስ ጠንክረን እየሰራ እንገኛለንም ብለዋል አሁናዊ የጦርነቱ አሰላለፍ ሲታይ እርስ በርሱ አማራን አጫርሳለሁ በሚል የሞኝ ሰነድ ቢሞክርም ከብልጽግና ጎን ተሰልፈው የነበሩ ሚኒሻ ፖሊስና አድማ በተና ወደ ፋኖ እየጎረፉ ወደ እውነተኛው የትግል ሜዳ እየገቡ እንደሚገኙ ገልጿል ይህ ብቸኛም ሳይሆን ከበሻሻው ንጉስ ነይም ባይ የአብይ አህመድ የትውልድ ሰፈርና ከሙሉ ኦሮሚያ የመጡ መከላከያዎች እየፈረሱ ለፋኖ ትጥቅ እያስረከቡ ወደ ቤተሰቦቻቸው እየተሸኙ ይገኛሉ ነው ያለው ከመጣው ክረምት ጋር ዝናቡ አብሮ ይመጣል እሱም ጎርፍ ሆኖ ጠላትን ጠራርጎ በገደሉና በወንዙ መጨመሩ አይቀሬ ነው ብለዋል። ብርጌዱ የብልጽግና ሰራዊት አባላት በዝናብ ከሚደበደቡ፣ በጎርፍ ከሚወሰዱ አለት ላይ ወደ ተገነባው የአማራ ፋኖ ትግል ይቀላቀሉ ዘንድ ጥሪ ቀርቧል። የመዝገበ ጮቄ ብርጌድ በርካታውን ቀጠና ሸፍኖ ለጠላት እግር እሳት ሆኖ መፈናፈኛ አሳጥቶ መቀበሪያውን ጉድጓድ አድርጎት እንደዘለቀ አሳውቋል። አሁንም ይህ ትግል የሁሉም የአማራ ስለሆነ በየትኛውም ተቋም የውትድርና ስልጠና የወሰዱ በሙሉ ወደ መዝገበ ጮቄ ብርጌድ ማዘዣ ቦታ ድረስ በመምጣት መቀላቀል የሚ የሚችሉ መሆኑን አሳውቋል። በርካታ የአድማ ብተና አባላት የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የሜጀር ጀኔራል ውባንታ ባተኮር መቀላቀላቸው ተሰምቷል። ከደብረ ታቦር፣ ከወረታ፣ ከአንበሳሜና ከሌሎችም አካባቢዎች በርካታ ቁጥር ያላቸው የአድማ ብተና አባላት የሜጀር ጀነራል ውባንታ ባተኮርን መቀላቀላቸው የኮሩ ህዝብ ግንኙነት ኃላፊ አርበኛ አቃለው ጸጋ ገልጿዋል። የነፍሰው ከፍና የቡድን መሳሪያ የታጠቁ የአድማ ብተና አባላት ትናንትናና ዛሬን ጨምሮ በመቀላቀል ላይ መሆናቸው ታውቋል። የሜጀር ጀኔራል ውባንታ ባተኮር በደቡባዊ ጎንደር ቀጠና ለአገዛዙ ስርዓት እያገለገሉ ያሉ የአድማ ብተናና የሚሊሻና የፖሊስ አባላት እስከ ሰኔ 30 ቀን 2017 ዓ.ም ድረስ የፋኖ ኃይሎችን እንዲቀላቀሉ ባደረገው ጥሪ መሰረት በርካቶች ፋኖን እየተቀላቀሉ ይገኛሉም ተብሏል። የብልጽግና ሰዎች ስማቸው ሲጠራ ከሚርበረበዱላቸው አንደበታቸው ሲከፈት መድረሻ ከሚያጡባቸው የአማራ ሕዝብ ጀግኖች መካከል አንዱ ክርስቲያን ታደለ እንደሆነ ይነገራልም። ክርስቲያን ታደለ እንደ ብልጽግናዎች አሸርግዶ ስልጣንን የመቀበልና በህዝቡ ላይ ቁማር የመጫወት እድል ተነፍጎት አይደለም፣ ሀቀኛ ሆኖ የቆመው በውሸት ለሚበረከት የብልጽግና ዳረጎት የመስገድ ብስብዕና ስለሌለው ብቻ እንደሆነ በተግባር አሳይቷል። ክርስቲያን ታደለ እንደ ብልጽግና ሰዎች በካሃዲነት ያገኘውን ህዝባዊ ውክልና ተሸክሞ የሚዞር ከንቱ አይደለም። የተወከለው የብልጽ ግና ምርጫ የማጭበርበር እልፍ ሴራዎች ተሻግሮ በመረጠው የጎጃሙ ቋሪት ህዝብ ነው። ከአማራ ብሔራዊ ንቅናቄ እነ በለጠ ሞላ የኢኖቬሽን ሚኒስትር ሲሆኑ፣ ጋሻው መርሻ የኢትዮጵያ ፖስታ አገልግሎት ምክትልነት ሲሰጠው፣ አሂር መሐመድና መልካሙ ጸጋዬ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊነትን ሲቀበሉ፣ እነ የሱፍ ኢብራሂም የአዲስ አበባን የንብረት አስተዳደርነት ስልጣን ሲረከቡ፣ ሌሎችም ከርተው ለብልጽግና ሲገርዱ፣ በህዝባዊ ውክልናው ጸንቶ ያላሸረገደው ክርስቲያን ታደለ ነው። ከጓዶቹ ከነ ዶክተር ደሳለኝ ጫኔ ጋር በመሆን በእንቅልፍ የሚናውዘውን ብልጽግናዊ ፓርላማ ነፍስ የሚዘራበት ይህ ሰው ነው። ጠቅላይ ሚኒስትሩ ፓርላማ ቀርቦ ምላሽ ለመስጠት እንቅልፍ የሚያጣው ለክርስቲያን ታደለ ጥያቄዎች ነው። አብይ አህመድ ለክርስቲያን ታደለ ጥያቄዎች ምላሽ የሚሆን መረጃ እስከተወከለበት ወረዳና ዞን ድረስ ወርዶ ይሰበስብ ነበር። ሙሴ የትውልዱ ክስተት እየተባሉ በአጎብዳጅ አባሎቻቸው በሚወደሱበት ፓርላማ ውስጥ ስልጣን ይልቀቁና ለፈጸሙት ወንጀል በህግ ይጠየቁ ብሎ በአደባባይ በድፍረት ሀቁን ያፈረጠ ጀግና ነው። የአማራ ብልጽግና ለመላላኬ እንቅፋት ሆነውኛል ከሚላቸው የህዝብ ልጆች ውስጥ አንዱ ክርስቲያን ታደለ ነው። ሐሳቡን የመሞገትና ጥያቄዎችን የመመለስ አቅሙም ፍላጎቱም የሌላቸው የአማራ ብልጽግና ገረዶች በተደጋጋሚ ሲያስሩትና ሲያሳስሩት ከርመዋል። አብይ አህመድ በአፋኝ ቡድኑ ወስዶ አስሮ እያሰቃየው ነው። ፓርላማ ገብቶ በግላጭ በሐሳብ የሚሞግተውን ሰው እንደ ትናንቱ የወያኔ ዘመን ሁሉ ህገ መንግስታዊ ስርዓቱን በኃይል ለመናድ የሚል ታርጋ ለጥፈው ከሰውታል። በቋሪትና በደጋዳሙት ወታደራዊ ስምሪ ሰተውታል ሲልም መንግስታዊ ድርሰት መቅረቡ አይዘነጋም። ይህ በክርስቲያን ታደለ ላይ የተፈጸመ ግፍና የስርዓቱን አረመኔነትና የአማራ ህዝብ ላይ እየደረሰ ያለውን በደል የሚያሳይ መስታወት ነው። የፍትህ ብዕሮች የተዘጉበት የአማራ ህዝብ ሌላኛውን የአፈሙዝ በር በክንዶቹ የሰበረ ፍትህ ወደሚገኝበት ስርዓት እየተጓዘ ነው። አሁናዊ እስሩና እንግልቱ ከጊዜያዊ ማላዘን የዘለለ ሚና የሌለውና ቅንጣት ተጽዕኖ በትግሉ ላይ የማይፈጥር ለታጋዮችም የበለጠ ስነ ልቦናዊ ጉልበት የሚሆን ነው። እንዲህ አይነት እጅግ የበዛ መንግስታዊ ውንብድና ከነገሰባት ሀገር ፍትህ የሚጠብቅ ትውልድ የለም። ፍትህ በትውልዱ እጅ እንደሚመጣ በተግባር ታይቷል። ትግልን መቀጠል ቀኝ ግራም የሌለው ምርጫ ነው ተብሏል። እኛ የዚህ ዘመን መንግስት ዝሆኖች ነን እንቁራሪቶች የመጮህ መብት አላቸው፣ ሲሉ አንድ ባለስልጣን ተናግረዋል። በኢትዮጵያ የጥላቻ ንግግር ምንጮች ባለስልጣን ታዋቂ ሰዎች መሆናቸውን መንግስት አምኗል። ካድሬዎች ከዳንኤል ክብረት እስከ ጠቅላይ ሚኒስትር አብይ አህመድ በጥላቻ ንግግር በፌስቡክ መከሰሳቸው ይታወሳል። ሸመልስ አብዲሳ አማራን አደናግረንና አሳምነን ፊንፊኔ ላይ አንገቱን ሰብረነዋል ያለውን ጨምሮ ዳንኤል ክብረት የትግራይ ሕዝብ አረም ነው መታረም አለበት ያለውን ማስታወስ በቂ ነው። በጠቅላይ ሚኒስትሩ ፋኖ የሚወጋኝ የጅብ ቆዳ ለብሶ ነው ህወሀትና ደጋፊው ዱቄት ሆኗል የሚለውን ማስታወስም ይቻላል። ይሄ ይሄ ተደማምሮ ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው በታዋቂ ሰዎች መሆኑ ይፋ ተደርጓል። የኢትዮጵያ መገናኛ ብዙሀን ባለስልጣን በማህበራዊ ሚዲያዎች አማካኝነት የሐሰተኛ መረጃና የጥላቻ ንግግር ስርጭት አሳሳቢ ደረጃ ስለመድረሱ በጥናት ማረጋገጡን ዛሬ በሰጠው መግለጫ አስታውቋል። በሀገራችን የሐሰተኛ መረጃ የጥላቻ ንግግር አሳሳቢ ደረጃ ላይ መድረሱ በጥናት ተረጋግጧል ሲልም ተናግሯል። በጥናቱ ግኝት መሰረት አብዛኛው የጥላቻ ንግግርና ሀሰተኛ መረጃ የተሰራጨው በአብዛኛው በጽሁፍና በተንቀሳቃሽ ምስል በአብዛኛው የተሰራጨውም በፌስቡክ ቲክቶክና፣ በቴሌግራም እንደሆነ ጥናቱ ያመለክታል ብለዋል። ይህን ሁሉ ያሉት የባለስልጣኑ ዋና ዳይሬክተር አማካሪ አቶ ታምራት ደጀኔ፣ ከግማሽ በመቶ በላይ የሚሆኑ የጥላቻ ንግግር የተሰራጨው በታዋቂ ሰዎች በሚባሉ መሆኑን ጥናቱ ያረጋግጣል ብለዋል። ታዋቂ ሰዎች ተብለው የታለፉት ጠቅላይ ሚኒስትሩን ጨምሮ ሚኒስትሮቹን ጨምሮ የየክልል ርዕሰ መስተዳደሮችን ያካትታል። በግኝቱ መሰረት የጥላቻ ንግግር ያነጣጠረው ከ60 ከመቶ የኢትዮጵያ አመለካከት ላይ ነው። ቀሪዎቹ በብሔርና ሃይማኖት ናቸው ብለው፣ ሀሰተኛ መረጃውን የተሰራጨባቸው ዋና ዋና መንገዶች በግኝቱ መሰረት የሀሰት አውድ በመጠቀም በተሳሳቱ መረጃዎች ወይም ደግሞ በእንዝላልነት አሳሳች በሆኑ ይዘቶች እና የመሳሰሉትን መሆኑን ጠቅሰዋል። እንደ ኢትዮጵያ ቴሌኮሙኒኬሽን መረጃ በአገራችን ከ44 ሚሊዮን በላይ የኢንተርኔት ተጠቃሚዎች ይገኛሉ። ለብቻው የማህበራዊ ሚዲያ ተጠቃሚዎች ደግሞ ወደ አራት አራት ሚሊዮን ይጠጋሉ። ይህ ቀላል ቁጥር አይደለም ሲሉ ተናግረዋል። ከአጠቃላይ የኢትዮጵያ ህዝብ አንጻር የማህበራዊ ሚዲያ ተጠቃሚዎች ቁጥር አነስተኛ ቢሆንም በአጀንዳ ቀረጻ ከፍተኛ ሚና አላቸው። ይዘት እስከ መወሰን ራሱን የሚደርስ አቅም እንዳላቸውም የጥናቱ ግኝት እንደሚያስረዳ አብራርተዋል። የጥናቱ መረጃ ምንጭ በአምስት ዋና ዋና ማለትም ቴሌግራም፣ ዩቲዩብ፣ ቲክቶክ እና ትዊተር ማህበራዊ ሚዲያዎችን መሰረት ያደረገ መሆኑ ተገልጸዋል። ከጥናቱ መረዳት እንደሚቻለው የጥላቻ ንግግር በማህበራዊ ሚዲያ ብቻ ሳይሆን በየስብሰባው ካድሬው በብዛት እንደሚያስተጋባ ታውቋል። ሐቁ ይሄ ቢሆንም በአብዛኛው በጥላቻ ንግግር የሚታሰረውና የሚሳደደው ተራው ጦማሪና አክቲቪስቶች ናቸው። እስካሁን በጥላቻ ንግግር ምክንያት እንኳን የታሰረ ከስልጣን የወረደ ኃላፊ የለም። ሽመልስ አብዲሳ አማርኛን እያጠፋን አማራን እያሳቀቅን የእኛ ብልጽግና ላማችንም ወተታችንም ነው ማለታቸው ይታወሳል። እኛ በብልጽግና ዝሆነን ሌላው ግን እንቁራሪት ነው ያለው ሽመልስ አብዲሳ በጥላቻ ንግግር አልተወነጀለም። የእንቁራሪቶች ጩኸት ዝሆኑን አላስበረገገ የሚለው አነጋገር አብይ አህመድም በተለያዩ መድረኮች እንደተናገረው ይታወቃል። የኢትዮጵያ ሕዝብ ደንቆሮ ነው፣ ሕዝቡ ኮምፕሌክሳም ነው ኦርቶዶክስና እስልምና ጎታሽ ናቸው ያለውም የብልጽግና ሰነድና ራሱ ጠቅላይ ሚኒስትሩ ነው። ተፎካካሪ ፓርቲዎች አሁንም ለብልጽግና የስልጣን ምጽዋት እያቀረቡ ነው። ጠቅላይ ሚኒስትሩ ደግሞ ስልጣን ለመስጠት ቦታ ጠበበን ብለዋል። የስልጣን ጥያቄ ላቀረቡ ፓርቲዎች ለሰባ ፓርቲ ሰባ ሊቀመንበር ሰባ ወንበር የለንም ብለዋል። በተፎካካሪ ስም የብልጽግናን ትራፊ ለመቀራመት የተሰለፉ ፓርቲዎች መብዛታቸው ጠቅላይ ሚኒስትሩ አስጨንቋል ነው የተባለው። አሁን ያሉ የፖለቲካ ፓርቲ ሊቀመንበሮች ሁሉ ብንሰበሰብ ቦታ የበቃንም ያሉት ጠቅላይ ሚኒስትሩ የስልጣን ፍላጎቱ መናሩን ጠቁመዋል። ከሰባ በላይ ፖለቲካ ፓርቲዎች ባሉበት ሁኔታ ፓርቲዎችን በሀያ ካቢኔ ለማካተት ቦታ አይበቃንም ያሉት ጠቅላይ ሚኒስትሩ ቸርሆነን ለአብን፣ ለኢዜማና ኦነግ ስልጣን ሰጥተናል ብለዋል። የተፎካካሪ ፓርቲ አባላትም የጠቅላይ ሚኒስትሩን ሀሳብ ከመሞገት ይልቅ በተደጋጋሚ አሚን ሲሉ ተሰምተዋል። ጠቅላይ ሚኒስትሩ በብልጽግና ዘመን ክልል አንከፍልም፣ የኢትዮጵያን አንድነት ይረጋገጣል ሲል ደቡብ ክልልን እንደገና ዳቦ የቆራረሰው ጠቅላይ ሚኒስትር መለስ ነው ወይ ያለ ማንም የለም። ማዕከላዊ መንግስቱን በከፊል ኦሮሚያን፣ አማራን ከዘጠና በመቶ በላይ ትግራይን ሙሉ በሙሉ አይመራም። ይሄ ሆኖ እያለ ኢትዮጵያ ተደምራ አብቅታለች ሲሉ የአማራ የትግራይና የኦሮሞ ሕዝብ እየተደመረ ሳይሆን እየተቀነሰ ስለመሆኑ ከስብሰባው የፖለቲካ ፓርቲ የተናገረ አንድም አልነበረም። በመጨረሻም አሶሽየትድ ፕረስ ያጋለጠው ዘገባ አገዛዙን አስቆጣ። ታምራዊ ለውጡ የሚለውንና በስንዴ ምርት ከዓለም አምስተኛ ከአፍሪካ አንደኛ የሚለውን ደረቅ ፕሮፖጋንዳ ዱቄት አድርጎታል። አሶሽየትድ ፕረስ ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ይፋ አድርጓል። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃ ስትይዝ ከዓለም 53ተኛ ደረጃ ላይ መቀመጧ ተመላክቷል። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ። በሪፖርቱ መሰረት በኑሮ ድነት ኢትዮጵያ ከአለም 53ኛ ደረጃ ላይ የተቀመጠችው 465 የኑሮ ድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛ ነው። ኢትዮጵያ በኑሮ ድነት ከኤርትራ፣ ከሱዳን፣ ከየመንና ከሶሪያ ሁሉ በልጣ መገኘቷ አነጋጋሪ ሆኗል። በአገሪቱ የሚታይባቸው የሸቀጦች ዋጋ መወደድ በኑሮ ድነት ደረጃ አንደኛ እንድትሆን ምክንያት መሆኑ ተገልጿል። ይህም በተለይም በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉን ኒውዮርክ ሲቲ መሰረቱን ያደረገው የአሶሴትድ ፕሬስ ዘገባ አጋልጧል። የኢትዮጵያ መንግስት አእምራዊ ለውጥ ላይ ነኝ፣ ህዝቡ ከድህነት እየወጣ ነው ሲል መባጀቱ ይታወሳል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለፈጣንና ታማኝ መረጃ የብላክ ላይንን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ